ታዬ እንግዲህ አብርሽን አባረረችው። ልጅን ማየት አችልም ሁሌ ማየት አይሰለች እኮ እያለች ነው። እንዲ ልጅ እኳ አይሰለች ብሮ ብሎ ታየን ቆንጆ ማለት ነው። ደጋ ረግሹ አስደንግጣለች። ጋይስ የእውነት ደጋ ረግችው። እንዲ የትም የትም ዞሮ ዞሮ ልጅን ካላየ ውላል አደለ ሩት ታየ። እንዲ ማን በተሸከመ ማን በተሰቃየ ለማንኛውም ደግ አደረገችው ማለት ነው። ሩታዬ ፕራንክ ነው አደረገችው፣ በነገራችን ለእኔ ግን የእውነት መስሎኝ፣ ወይኔ ያረቢ፣ ምን ሊፈጠር ነው ያልኩ ነበር። እና እስከ መጨረሻ ስላየው ነው እንጂ መጀመሪያ ላይ ውጣ ስትል በጣም ደንግጬ ነበር። ምን ነው ልጇን፣ እንዲት ልጅ ትከለክላለች ያልኩ ነበር በውስጤ። ከዛ ደግሞ እንዲህ አይነጽ እስከ መጨረሻ የቪዲዮ ይው ሰዓት ፈርጂ በፊት ብዬ ቪዲዮን እስከ መጨረሻ አየው ማለት ነው። እሷ ግን ፍቅር ፍቅር ያጫወታት ነው ፕራንክ ነው ያደረገችው። አስደነገጠችሁ ማለት ነው፣ አብረሽ እና እንግዲህ ልጃችሁ ነገ ይገረዛል ማለት ነው። እኔ ግን አንድ መልእክት አለኝ፣ የእውነት ለመናገር ሁሌ ልጅ ልጅ ባትሎ ይመረጣል ብዬ ነው ማስበው። አይዳችሁ ልጅ ባይሆን ደስ ይለኛል። እና ልጁን አይታችኋል ጋይስ ሚጥጤና አይታችኋል? እኔ አይቻለኝ። አብሪሽ ይመስላል፣ ወደ ውጭ አብሪሽ ይመስላል። ጋይ አይታችሁ፣ ኮኔ አብሪሽ ወደዛ ሲሄድ ማለት ነው፣ ካሜራ ላይ ወጣ ማለት ነው። ልጆት በትንሹ እና ሩታ በጭራሽ አትፈልገን ካሜራ ላይ እንዲወጣ ልጁ ማለት ነው። አብሪሽ ግን ጥረት ያረገ ነው፣ እንዲወጣ ይፈልጋል ብዬ ነው ማስቡ። ለምን ሁሌ ካሜራ ይዞ ይዳል ምናምን ምናምን። እና ይሄ ልጅ በታወጡ ይመረጣል። እግዚአብሔር እንግዲህ እያሳድግላችሁ እንደዛም ደግሞ ቁስሉን እንግዲህ ምንድን ነው የሚባለው፣ የውሻ ቁስል ነው የሚባለው ጋይስ፣ ያርግላት ማለት ነው። ከባድ ነው ሕፃን ልጅ ያሸግራል። እውነት ለመናገር በተለይ ከተገረሰ በኋላ በጣም ለእናት ከባድ ነው ብዬ ነው የማስበው። እንግዲህ ያው ጠንካራ እናት አላታ ሮታ ማለት ነው። እና እሷ ስለምታግዛት ብዬ ነው እንጂ ለሮታ ይከብዳታል። በጣም ይነጫነጫል ምናምን ሕፃን በጣም ከባድ ነው። እኔ በየቴ ስላየው ነው እና ኤንዌስ እንግዲህ ደስ ይላል። አብርሽ እንግዲህ ፍላጎቱ ከሩታ ጋር መኖር ነው። እንደኔ ግን እውነት ከሩታ ጋር መኖር የምትፈልገው ከሆነ ግዴታ ካሜራ መደቀን የለብን ብዬ አስባለሁ። ለምን አስፈልግም? እና እሷ ማውራት ፍላጎታን መጠየቅ፣ ካሜራ ላይ ሲሆን ግን ሆይ ሆይ ስለሚበዛ ጥሩ አይደለም ብዬ አስባለሁኝ። ና ሁሌ ወይኔ ልቡን ተናግሮ አወጣ ምናምን ምናምን እና እንግዲህ የንክብካቤ ቀንሶ ቀንሶብኛል። ትሪት አርግኝ ትሪትመንት ትፈልጋለሁ አለ። ትሪትመንት ማለት እኮ ለፀጉርና ለፊት የሚዘጋጅ ነው። ትሪት ብትል ኦኬ፣ ትሪት አንተ ነው ትሪት አርግኝ ትሪትሽ ቀንሶብኛ ብትል ይመረጣል ማለት ነው። ትሪትመንት ግን እኔ አንድ ላይ የሚዘጋጅ ማለት ነው። ለፀጉር ሊሆን ይችላል ለፊት ሊሆን ይችላል። እንደዛ ነገር አብርሽዬ። እኔ አንድ ጥያቄ ልጠይቃችሁ ማለት ነው። ተመልካች ከመጀመሪያ እስካሁን ያላችሁ ካላችሁ ማለት ነው፣ ሩታ ይሄን ሩታ የለበሰችውን ቲሸርት አስታወሳችሁ? ገና አዲስ አበባ በነበረች ሰዓት ኤልዱ ቤት አብረሽ ስታስተናግድ ይሄ ልብስ ሁሌ ትለብስ ነበር፣ ይሄን ቲሸርት ማለት ነው። እና አስታወሱ ጋይስ፣ ማርያምን ያው እዛ የነበሩት ፍቅር ሳስታውስ ነበረ እውነት ለመናገር እና ለዛ ነው አስታወሳችሁ። ይሄ ቲሸርት እንዴት ነው አቶላ ያልኩ ነበረና የእውነት አዲስ አበባ በነበረች ሰዓት ነው ይሄን ቲሸርት ስትለብስ የነበረ ሩታ ማለት ነው። እስካሁን አላት ማለት ነው። ሁለት አመት ነው። በእርግጥ ያው ቅያሬ ሲኖር እኮ ልብስ አልቅም እና ብዙ ነገር ነው ያስታወስክ። ይሄን ቲሸርት ሳይ ማለት ነው። ይሄ ቲሸርት እና ቢጫውን አልረሳውም። ቢጫ ደግሞ አብርሽ አልቀበላትም ባሌ ሰዓት ማለት ነው። ቡታጅራ ሄዳ ልታገኝ ቡታጅራ ሄዳ ምናምን ብጫውን አስታውሳለሁ እና ታሪክ አላት ለማለት ፈልጌ ነው። የምታስታውሱ ከሆነ ማለት ነው ይህን ቲሸርት እና፣ ለማንኛውም ደስ ይላል እንደዚህ ደስተኛ ሆናችሁ ቪዲዮ ስሰሩ አሪፍ ነው፣ ተመልካችም ደስ ይላል። እንግዲህ ሩታ በጣም ደስ ብሏት ማለት ነው። እንደዛም ደግሞ ሩታ እንግዲህ የእውነት የወለደች እኮ አትመስልም ጋይዝ፣ ፎቶ ናቻ ከአሁኑ ሽንቅጥ ብላ ተነስታለች ማለት ነው፣ የወለደች በጭራሽ በጭራሽ። እና ወዳ አንገት እንዳሰረች ነው የሚያሳየው። ያው እሷም ብላለች በቀደም ትናንትና ማለት ነውና በጣም ደስ ይላል። ግን በልጅ እንደዚህ ባትቀልዱ ሁሌ ሀይዳችሁ ልጅ ባይሆን ደስ ይለኛል ማለት ነው። ለምን ነገ አይቶ ኤ ቪዲዮ አይል አድጎ ማለት ነውና እንደዛ በአይን ይመረጣል ማለት ነው። ውዶቼ፣ ከወደዳችሁ ቪዲዮን ላይክ አርጉልኝ። ላይክ ብታርጉልኝ ደስ ይለኛል። ወዳችኋለሁኝ።